ብሬ እንግዲህ በተለይ ኢትዮጵያ ንግድ ባንክን ለረጅም አመታት አሰልጥናል፣ እሱ ይታወቃል። ግን ወደዚህ ሙያ ከመምጣት በፊት እንዲሁ የጥያቄ መጀመሪያ ላደርገውና አንድ እንቁላል ስንት ገባ ብሬ? በዚህ ሰዓት አሁን በዚህ ሰዓት ላይ አስራ ስምንት ብር ሀያ ብር ገብቷል። ታሪኳስ አንድ እንቁላል ስንት ገብቷል? ታሪኳ እንግዲህ እኔን አይመለከትም። የመለከትም የምትል የሚመስለው ምክንያቱም ብዙ ጊዜ ያው የሆቴል ተጠቃሚ ስለሆነች ማለት ነው። ስንት እንደሆነ አታቂም ታሪኳ? አይ አውቃለሁ፣ እኛ አካባቢ ሀያ ብር ይሸጣል። እንግዲህ ብሬ፣ አንተ በዛ ሙያ ላይ ተሰማርተ በነበረበት ጊዜ ላይ እንቁላል ስንት ነበረ? ስሙኒ ነበረ፣ በአንድ ብር አራት ነበረ። አው ያው እንግዲህ ለአድማጮቻችንም ውይይቱን ለምን በእንቁላል ጀመረ የሚል የማያውቁ ሰዎች ጥያቄ ሊያቀርቡ ይችላሉ። በዚህ ዙሪያ ግን እንግዲህ አሰልጣኝ ብርሃኑ ግዛው ወደ ስልጠናው ከመምጣቱ በፊት የታወቀ እንቁላል ብቻ ሳይሆን ቅቤም የመሳሰሉትን ምርቶች ለገበያ የሚያቀርብ እሳት የላሰ ነጋዴ ነበር ይባላል። እስቲ ከዛን ጀምር። አመሰግናለሁ እግዚአብሔር ያክብርልኝ። እኔ ተወልጄ ያደግኩት ሸኖ ከተማ ነው። አይ ከከተማም እንደውም ሰባት ኪሎ ሜትር የምትርቅ እና የአርሶ አደር ልጅ ነኝ ማለት ይቻላል። እንግዲህ ንግድን የጀመርኩት በአስራ አንድ አመቴ ነው። እሱንም አዲስ አበባ ከመጣሁ በኋላ ነው። ከዛ በፊት ምርጥ ገበሬ ነኝ ባለል፣ ምርጥ እረኛ ነበርኩኝ ማለት ይቻላል። በእድሜዎቼ በተለይ ትንንሽ ከብቶች ወይም ደግሞ ትንንሽ ደግሞ በጎች ይሰጡኝ ነበር፣ እና ኋላ ላይ ግን እያሻሻልኩ ስመጣ ሙሉውን እንስሳቶችን እንድጠብቅ። አዲስ አበባ የገባውበት ህይወቴ እንዳጋጣሚ ያው ፋሚሊዎቼ ጥሩ ነበሩ። በሆነ ጊዜ ግን ያው የፋሚሊ እርስ በርስ አለመግባባትና መለያየት እኔን ደግሞ ስደተኛ አድርጎኛል ማለት ይቻላል። ስደት ማለት ከአንድ ሀገር ወደ አንድ አባቴ ወደ አዲስ አበባ በሚሄዱበት ጊዜ በጣም ምቾት ላይ አያቶቼ ቢያሳድጉኝም ግን ዞሮ ዞሮ ከእናቴና ከአባቴ ጋር አብሬ ማደግ አለብኝ ብዬ አስብ ነበረ እና በዛ ምክንያት ኦልሬዲ ወደ አዲስ አበባ ገባሁኝ። አዲስ አበባ ከገባሁኝ በኋላ ምናልባት ገጠር በነበርኩበት ጊዜ ለወጣቶችም ያስተምራል ብዬ ስለማስብ የፕሮግራም አስተማሪነት ጥሩ ስለነበረ አዲስ አበባ ገንዘብ ልክ እንደ እህል እንደሚታጨድ የሚገኝ አይነት ነገር ነበረ ተስሎ የሚነገረን እና እረኛ ሆነን ዘፈንን በምንዘፍንበት ጊዜ አዲስ አበባ በየመንገዱ ገንዘብ የሚጣል እና ሰዎች ደግሞ ከአዲስ አበባ ሲመጡ በጣም አምሮባቸው ለብሶ ስናይ ስለነበረ በኛ ሀገር ላይ አዲስ አበባ መግባት ገነት እንደ መግባት አይነት ስሜት ነበረ እና እናቴና አባቴ ወልዶ ከብዶ ከደጃቸው ከነበራቸው ንብረት በወንድሞቻቸው አማካኝነት አጎቴ ወደ አዲስ አበባ በሚገባበት ጊዜ እዛ ብትሆኚ ራስሽን ከዚህ በላይ ማሳመር ልጅ ትመስያለሽ የሚል አይነት አመለካከት ነግሯት ስለነበረ እናቴ ከአባቴ ጋር ተለያየች። ፕላስ ደግሞ የአባቴም ድክመት ስለነበረ፣ ከዛ በኋላ ግን ወደ አዲስ አበባ በምመጣበት ጊዜ የመጣሁበት አጋጣሚዎች ብዙ ነበር። ትንሽዬ ያው ከልጅነት የጀምሮ ነው ቁስል የነበረብኝ ህመም የነበረብኝ ብዙ ጊዜ አነሳቸዋለሁ። ዛሬ ላይ የደረስኩበት ሳይሆን የእናቴና የአባቴ መለያየትን ብቻ ሳይሆን ቢያንስ ስድስት ሆነን ነበር የተወለድነው። እንዲህ አይነት ሀሳቦችን ሳነሳ ብዙ ጊዜ ደስታ አይሰማኝም። ከዛ ውስጥ ግን ተነስቶ ውጤታማ መሆን እንደሚቻለው እና ከስድስቱ ምን እኔ ብቻ ነኝ በህይወት ያለሁት። ሌሎቹ እኔ ባወኳቸው ጊዜ ነው መጻፌ ላይ ዶኩሜንተሪ ፊልሜ ላይ ማስቀምጫ አለው ለወጣቶቹ ማለት ነው እና ከዛ በኋላ ግን እሱም ይሞታል የሚል አንዳንድ ጊዜ አሁን ምናልባት ላናምንበት እንችላለን። አጓጉል ባህሎች ስለነበሩ አናቴና አባቴ ከተለያዩ በኋላ አዲስ አበባ መጣን። አዲስ አበባ ከመጣን በኋላ ግን አዲስ አበባ እንደፈለግኳት ሳይሆን የተቀበለችኝ ራብና እንደገና ደግሞ ጥማትንና ችግርን በወዘና በላብ አድረ ብላ የሚል አይነት ነገር ስላሳየችኝ በዚህ አጋጣሚ አዲስ አበባን አመሰግናት አለውና እንደመጣ ወደ አስኮ አካባቢ ነው። ጉለሌ ፋና ትምህርት ቤት ምናልባት በልዩ ቦታ ወልዴ በራ ይባላል እና አባቴም እንዳጋጣሚ ሳምባ ነቀርሳ ነበር የሚሰራው። እናቴ ደግሞ ቅጠል ለቅማ ወይም ደግሞ ልብስ እንደዚህ ከኮልፌ ጫረታ ነበረ ስትሰራ የነበረውና የእናቴና የአባቴን ምናልባት በአገር ቤት ግርማ ሞገሳቸውን ሳጣ እኔም ደግሞ ግማሽ ትምህርት እየተማርኩኝ ጉለሌፋናም ፕላስ ደግሞ መዳለም ትምህርት ቤትም ተምሬያለሁ። እና ሻንኮራ ለምን አልሸጥም፣ ሙዝ ለምን አልሸጥም ብዬ በተለይ ከሰባተኛ እየተሸከምኩኝ ቀጥታ እናቴና አባቴን ለመርዳት ቆራጥ ውሳኔ ወሰንኩኝና በህይወቴ እንግዲህ ወጣ ወረድን ምናልባት አገር ቤት ውስጥ አለ ወተቶ አለ ቅቤው፣ አለ ሸኖ ደግሞ ትታወቃለች። በዚህ እዚህ ግን ወተትም የለም ቅቤም አሬራም ወጋትም የለም። እና ከዛ በተረፈ ግን ከአባቴ ጋር በተወሰነ መልክ መስማማት ሳያቅተን ያው አጎቴ ደግሞ በጣም ሀብታም ነጋዴ ስለነበረ ቅቤም እንቁላልም ስለሚሸጥ ቃልጣፋ ስለሆነ ይሄ ልጅ የሚቀጥለው እኔ ጋር ቢማርና እንደገና ደግሞ ንግድ ቢነግድ ይዋጣለታል ተብዬ እንግዲህ ከቤቴ ወደ አጎቴ ወዝውር ነው የሄድኩት ማለት ይቻላል። ከሄድኩ በኋላ ያ ነበረው የፊልማ ክፍያው ዞሮ ዞሮ ያው ልብስ መግዛት እንደገና ደግሞ ጫማ ምናልባት እናቴና አባቴ ጋር ከምኖር የተወሰነ የልብስና የምግብ ለውጦች ነበሩ ማለት ይቻላል። እና እንግዲህ ወደ እንቁላል ንግድ የገባሁት በአጎቶቼ አማካኝነት ነው። ሀይ ጥሩ ነው። እንደው ዳግመኛ እንመለስበታለን። ያው ታሪኳ በክለብ ደረጃም የአንተ ልጅ ነች እና ለኢትዮጵያ ብሔራዊ ቡድንም ሁለተኛ ግብተ ሁለተኛ አንበል ነች። ምክንያቱም ዋናው አንበል ሎዛ አበራ በባህር ማዶ ስለምትጫወት የኢትዮጵያ ብሔራዊ ቡድን ግብ ጠባቂ ነች። ያው የተወለደችው እንግዲህ አዋሳ ቄራ ሰፈር የሚባለው አካባቢ ነው። ከዋሳ በርካታ ተጫዋቾች ይመጡ ነበር ታሪኳ አሁን ግን ለምሳሌ አዳነ ግርማ፣ እነ በሃይሉ ደመቀ፣ እነ ሙሉጌታ ምህረት ሚጣ የሚባል በጣም ኃይለኛ ዲፌንስ ልጅ ነበር ሊብሮ የሚጫወት አጭር ልጅ እነ በኃይሉ ቱሳ የመሳሰሉት በርካታ ተጫዋቾች ከዛ ነው የመጡት። አሁን ግን ተጫዋቾች ከአዋሳ ማፍራቷን ወይም ደግሞ ለአገር አገልግሎት የማብቃቱ ሂደት ተዳክመዋል የሚሉ ወገኖች አሉ። እስቲ ስለ አስተዳደግሽ እና የዚህ ምክንያት አስመልክቶ የአንቺ ምላሽ ምን ይሆናል? ምንሽ አመሰግናለሁ። ያው ትውልድና እድገቴ ሀዋሳ ቄራ ሰፈር ነው። ሰፈሬ በተለምዶ በቅርበት ሜዳዎች አሉ። ስለዚህ ብዙውን ጊዜ የማሳልፈው ሜዳ አካባቢ ነው። የኳስ ችግሮች አልነበሩም። ብዙ ኳስን የሚያውቁ ሰዎች ስለነበሩ ወደዛ ተስቤ በኳስ ውስጥ ነው እድገቴ ያለፈው። አንድ ያነሳው ሀሳብ አለ። እኔ በነበርኩባቸው ጊዜያት ውስጥ ብዙ አሰልጣኞች ነበሩ ማለትም ሴቱንም ወንድንም በጣም በትጋት የሚያሰሩ አሰልጣኞች ነበሩና፣ ውድድሮችም ብዙ አማራጮች አሉ እና ያ ይመስለኛል በፊት ከነበረው ነገር አሁን ያ ነገር እየቀነሰ ስለመጣ እየጠፋ የመጣው ብዬ ነው ማስበው። በዛን ሰዓት ብዙ አሰልጣኞች ብዙ ተጫዋቾችን ወደ ተለያየ ክለብ እንዲሄዱ ትልቅ አስተዋጽኦ ያደርጋሉ። እና ሀዋሳ ውስጥ የተጫዋች ችግር የለም፣ ግን ልጆች ደግሞ ወጥተው የሚጫወቱበትን እድል የሚያመቻች አሰልጣኞች አለመኖሩ ነው ብዬ የማስበው። በተለይ ትላልቅ ተጫዋቾች ወጥተዋል። ቅድም አንተ ካላነሳኸው እነሳይ ባንጫ ደግሞ ብዙ ታሪክ የሰሩ በሴቶች የምንል ያሸብሩ የአንድ አካባቢ ልጆች ነን እና እነሱን በማየት ነው እዚህ ደረጃ የደረስነው። ያ የሆነበት ምክንያት በዛን ሰዓት የነበሩ አሰልጣኞች ትልቅ ትኩረት ነበር የሚያደርጉት። ምክንያቱም በየሰፈሩ ብዙ ተጫዋቾች አሉ እና እነሱ እንዲወጡ ትልቅ ስራ ይሰራ ነበር። ያ ነገር በመቀነሱ ያው እንደ ሀገር ይጎዳል ብዬ ነው የማስበው። ያ ነገር ቀንሷል ብዬ አስባለው ይህ